ታላችሁ ተመልካቾቻችን በዛሬው የእንግዳ ሰዓታችን በባህል አምባሳደርነት የሚታወቁትን በተለይም ደግሞ የኦሮሞ ሕዝብ ባህልን በማስተዋወቅ ስመጥር ከሆኑ እንግዳ ጋር ነው ቆይታ የምናደርገውም ወይዘሮ ሳራ ዱቤ ይባላሉ። እንግዲህ የተለያዩ እንቅስቃሴዎች ላይ በተለይም ደግሞ የባህል እውነቶች ላይ ልታገኟቸው ትችላላችሁ። በባህላዊ አልባሳት ደምቀው ነው የምትመለከቷቸው። ከእሳቸው ጋር ቆይታ እናደርጋለን፣ አብራችኑ ነው። ወይዘሮ ሳራ ዱቤ እንግዳችን ለመሆን ፈቃደኛ ሆነው ከኛ ጋር ቆይታ ስለሚያደርጉ በቅድሚያ አመሰግናለሁ። እሺ እንግዲህ አሁን እንደምመለከተውም በጣም በሚያምር የአርሲ እናቶች የሚለብሱትን ባህላዊ ልብስ ለብሰው ነው የምንመለከተው። ና ወደዚህ በኋላ እንመጣለን ግን መጀመሪያ ላይ ወይዘሮ ሳራ ዱቤ የት ነበሩ የሚለውን እናንሳ። የተወለድኩት ምራብ አርሲ ዞን ኮፈሌ ወረዳ ቆማማሞ ቀበሌ ነው የተወለድኩ። መልካም እንግዲህ ከዛ የጀመረ የስራ ህይወት አለ። መጀመሪያ ላይ በመምህርነት እዛው አካባቢ እንዳገለገሉ አውቃለሁ። በምን ሁኔታ ውስጥ አሳለፋችሁ መቼ ነበረ የሚለውንም የምናስብ አስራ ሁለተኛ እንደጨረስኩኝ ማምህር ቶኜ ነው በማምህርነት ነው የተመረኩኝ። ማምህርነት ሰባት ዓመት ኩፈሌ ወረዳ ላይ ነው የሰራው። የተለያዩ ትምህርት ቤቶች ላይ ጉፈር አንደኛ ደረጃ ትምህርት ቤት ዋቤ ገፈርሳ አንደኛ ደረጃ ትምህርት ቤት፣ ኮፈሌ ቢያሌ አንደኛ ደረጃ ትምህርት ቤት። እዛው እያለሁኝ የሴቶች ማህበር ጻፊ ሆኜ ሲያገለግልም ነበር። በዛን ጊዜ ሴቶች ስለ መብታቸውና ስለ ግዴታቸው እንዲያውቁ ከመንግስት በመጣው መመሪያ መሰረት በማመርነት ተጓዳኝ በትርፍ ሰዓት ሴቶችን ገጠር ለገጠር እየርን ስናንቀሳቀሳቸው ነበር። በኋላ ላይ ደግሞ እኔ ባህል ወደ ባህል ስለሚያዘነብል ባህል ጽህፈት ቤት ኃላፊ ሻሽመኔ ወረዳ ላይ ተሾምኩኝ። እዛም የተወሰነ አመት እንደሰራው ምራባር ሲዞን ሴቶች ሊግ ላይ ኃላፊ ሆኜ የመጣው ሴቶች ሊግ ላይ አንድ አመት ብቻ እንዳገለገልኩኝ የምራባር ሲዞን ባህልና ቱሪዝም ጽህፈት ቤት ኃላፊ ሆኜ ሰባት አመት ከስምንት ወር እዛ ሲያገለግል ነበር። አሁን ተመልካቾች እንደሚመለከቱት እንደዚህ በባህላዊ አልባሳት ነው። ብዙ ሰዎች አዴ ሳራ አለፍ ካላ ባህል ልብስ የለበሰ ወይ አዴ ሳራ ሊሆኑ ይችላሉ የሚባለው እና እስኪ እንደው መጀመሪያ ላይ ስለዚህ ልብስ እናንሳ የለበሱት ልብስ ማን ነው የሚለብሰው? ብዙ ጊዜ ይታወቃል። የአርሲ እናቶች ይለብሳሉ። ምንድን ነው የሚለው? ጥቂት ስለ ልብሳችሁ እናንሳና በጣም ብዙ እየሰሩበት ስላለው ስለ ባህል ጉዳይ ደግሞ እንመጣለን። ልብሱ እኔ የለበስኩት ልብስ የእናቶች ልብስ ነው። እናቶች የአርሲ እናቶች በአጠቃላይ ሲኮማንዶ እናቶች እንደዚህ ነው የሚለብሱት በብዛት እኔ የለበስኩት አለባበስ ደጋ አካባቢ ላይ ከቆዳ የሚሰራ ዱሮ ይሄ ቴክኖሎጂ ሳይመጣ በፊት ከከብቶች ቆዳ ፍቀው አስተካክሎ አሳምሮ በዶቃ በጨሌ አድርጎ እናቶች የሚሰሩት ከሱ የተወሰደ ዲዛይን ነውና በዛን ጊዜ እኔ ወደ ባህልና ቱሪዝም ጽፈት ቤት ሳልመጣ በፊት አስተማሪ ሆኜ ትምህርት ማዕከል ላይ ለተማሪዎች የምናስተምርበትን ሞዴል ምናምን የምንሰራበት ማዕከል ላይ ባህላዊ እቃዎች እንዲያመጡ አድርገው ነበረ ነበርና ጉሚ ደጋግና አፋን ኦሮሞ የኦሮሞ ባህልና ቋንቋ እድገት የሚል እንትን አለ ክለብ አለ እሱን ተጠሪ ስለሆንኩኝ ይሄ አልነበረም ከዱሮ ከቆዩ ከእናቶች ተቀብለን የኔ ጉርድ ቀሚሴ ከፋ የነበረና እሱን ከተማሪዎች ጋር ግን ጭልይ ምናምን አድርገን ሰራንበትና የወላጆች በዓል ስኖር ላይ እኔ ለብሼ ለተማሪዎች አሳይ ነበረ። ማንም አይለብሰውም ነበረ። እኛ እየለበስን ስብሰባ ላይ ምን ላይ ሲንቄም አምጡልኝ አልኩኝ። ሲንቄንም ማያዝ ጀመርኩ። በኋላ ላይ ያው እየሰፋ እየሰፋ ሁሉም ሰው ወደ ማልበስ መጣ። አሁን ላይ ስናይ አልሐምዱሊላህ፣ ሀገሪቷ በሙሉ ያው በባህል ተለቃለች ደስ ይለኛል። የገዳ ስርዓት ትልቅ ከሰጠው ለኦሮሞ ሕዝብ እሴቱ መካከል የሴቶች መብታቸውን የሚያስከብሩበት የሲንቄ ስርዓትም አለና እሱን ጎልቶ እንዲወጣ ሚና አድርጋቸዋል። በዚህ ደግሞ የኦሮሚያ ክልል የሴቶችና ማህበራዊ ጉዳይ ቢሮ እንዲሁም ደግሞ የባህልና ቱሪዝም ቢሮም እውቅና ሰጥቶ ነበር። ይሄ እውቅና ምን አይነት ስራ ተጨማሪ ኃላፊነት ሰጡት? ይሄ እውቅና የሚያውቅ ሰው ነው እውቅና የሚሰጥሽ ክብደቱን የሚያውቅ ሰው ነውና 2013 በአጠቃላይ የባህል እንቅስቃሴ ነበር እውቅና የሰጡኝ 2015 ደግሞ ጉግል አርት ጉግል ላይ የተለቀቀውን ባህላዊ ምግብና እኔ በየመድረኩ መድረኩ በየቦታው የማስተዋውቀው ባህላዊ ምግብ እውቅና ማግኘት አለባት ተብዬ በዚህ ነው እና ሴቶች ጉዳይ ቢሮ ደግሞ በአጠቃላይ ሲንቄ በሴቶች ብቻ የሚከናወን ክንውን ነው ሲንቄ የሴቶች ማንነት መብታቸውን የሚያስከብሩበትና የሌላዋን ሴት መብት የሚያስከብሩበት፣ ማርች ኤት ሳይመጣ በፊት የገዳ ስርዓት ለሴቶች ወዮማ የሚባል ክብርን ሰጥቷት፣ እኛ ዛሬ ማርች ኤትን ስናከብር የገዳ ስርዓት ይሄን ኖሮት፣ እቺ እናት ሁሉ ይሄን ሲንቄ ይዛ እንደ አመራርነት ብቻም ሳይሆን እናቶች በዚህ ጎላ ብሎ እንዲወጡ እየሰራች ስለሆነ በዚህም እውቅና ብንሰጣት በሚል ጠርቶኝ ወይዘሮ ጀሚላ ሰምብሮ እግዚአብሔር ስጣት። እሷም በኦሮሚያ በሴቶች ጉዳይ እና ህፃናት ቢሮ እውቅና ሰጥተውኛልና ይሄ እንግዲህ እኔ ስራዬ ብዬ ነው ህዝቤን በሚችለው ላገልግል ብዬ ነው። ለሰው ልጆች ዋጋ የሚሰጡት ደግሞ እኔን አክብረው እውቅና ሰጥተውኛልና እግዚአብሔር ያክብራቸው ላለሁ። ከዚህ ጋር ተያይዞ 2013 ላይ ደግሞ የኦሮሚያ ቱሪዝም ኮሚሽን የባህል አምባሳደር እንዲሆኑ ሾሟችሁ ነበርና ስለ ሱስኪቲ ትንሽ እናውራ። ወደ ከዛም በኋላ ከምዕራብ አርሲ ወደዚህ ወደ አዲስ አበባ መጥተዋል። ትልቅ ብርታት ነው የሚሰጠው። አዲስ አበባ ሮጣ አልወደቀችም። እቁነ ተሰጥቷታል። ወደ ኦሮሚያም አድጋ ኦሮሚያን ላይ ነው አሁን እየሰራች ያለችው። በፊት በአንድ ወረዳ ነበር የተወሰነችው። ስለተሯሯጠች ነው። አሁን እኛ ሹመት ብቻ አንጠብቅም። ሹመት ብቻ አይደለም እንትን እንምልሽ፣ ባለሽበት ቦታ ላይ አንቺ ተሸዋሚ ነሽ፣ ከታች ኤክስፐርት እስከ ዳይሬክቶሬት በቃ ተሾመናል። እኛ ፈጣሪ ሲፈጥረን እዚህ ላይ ለህዝባቸው አገልግሉ ብሎ ሲታገልግሉ ደግሞ ህዝብ በሚወዳቸው መንገድ አገልግሉ ብሎ አስቀምጦናል። እና እኔ ባለሁበት ቦታ ላይ ኃላፊ ነኝ፣ እኔ ባለሁበት ቦታ ላይ ስለማንነቴ ስለሚሰራው ነገር ተቆርቋሪ ነኝ ብዬ ከሰራው ከዚህ የበለጠ ትልቅነትና ታላቅነት የሚኖር አይመስለኝም። የሲንቄ ትልቅ ባህል የገዳ ስርዓት ውስጥ ካሉት ውስጥ የሴቶች ብዙ ነገርን የሚደነግጉበት የሴቷ ምልክት የሆነ ትልቅ ለውጥ የሚያመጣበት እንደሆነ ይታወቃልና በዛ ውስጥም አሁንም ከግንባር ቀደሞቹ መካከል አዲስ ሳራ ዱቤን አናጣቸውም ና ይሄንስ እንዴት ነው የምታስኬዱት? አሁን ባሉበት ቦታ ደግሞ በዚህ በቱሪዝም ኮሚሽን ሌላ የመንግስት የስራ ኃላፊነት አለ። እዚህ ጋር ደግሞ ባህሉ ማስተዋወቅ አለ። እንዴት ነው ጎን ለጎን የምታስኬዱት? ኦሮሚያ ቱሪዝም ኮሚሽን የባህል አምባሳደር አድርጎ ይቁና ሰጥቶኛል ዋናው እኔም ኦሮሚያ ላይ የመጣሁት ሌላ ነገር ለመስራት አይደለም ኦሮሞ ሲተረት ነምን ዋንቀው እንደርበት ነው እንጂ ደግሞ ያለውን የወረወረው ፈሪ አይባልም እኔም ባልኝ ህዝቤን እንዲያገለግል በአንድ ዞን ብቻም ሳይሆን እንደ ኦሮሚያ እንዲያገለግል ነው እዚህ የመጣሁትና የመስሪያ ቤት ስራዬን በምሰራበት ሰዓት ላይ ሰራለሁ ከአባ ገዳዎች ጋር ደግሞ ከተፈለኩኝ ያንን ባህላዊ ነገር ደግሞ ሰራለሁ። እዛ ጋር ያለውን ነገር ራሱ እዚህ ኦሮሚያ ኮሚሽን ቱሪዝም ሁለቱንም ነው የሚያራምደው። ሁለቱንም ሲያራምድ ደግሞ እንደ አንድ ኤክስፐርት ሆኜ በቴክኖሎጂው ተፈጥሮውን ስናስተዋውቅና ተፈጥሮ የገቢ ምንጭ እንዲሆን ህብረተሰቡን ግንዛቤ እናስጨብጣለን፣ ስልጠናዎችን እንሰጣለን። የተመደብኩበት ዘርፍ ራሱ የህዝብ ተሳታፊነት እና ተጠቃሚነት ነው የሚለው አዴ ሳራ ዱቤ። የሲንቄ በትሯን ይዘው ሲንቀሳቀሱ ሀደ ሲንቄ ብለን እንጠራቸዋለን። እና ምን ትርጓሜ ያለው እንደው ለሌሎች አሁን ብዙ እናቶች እንደዚህ እርሶ በለበሱት ባህላዊ ልብስ ተውበው የሲንቄ በትሯን ይዘዋት ይንቀሳቀሳሉ ና ይሄ ምን ትርጓሜ ያለው ይሄን መሰለ ዓለም የሚያደንቀውን ባህል ይዘን በቀን ውስጥ በአውሮፓ ሀገር በሴቶች ላይ በደረሰው ጫና የሴቶች መብት ተብሎ ማርች ኤት ተብሎ የሚከበረውን በአመት በአመት የሚናከብረውን የእኛን የነበረንን ጥጥዋት ያለን ለምን አናወጣም የሚል ጥያቄ ያድሮብኝ ነው። እኔ ሴቶች ጉዳይ ላይ ሆኜ ሲንቅያቹን በቦታ መልሱ እንትን እንዲጠቀምበት አደረገ። ኦላ ነገ አምቡሉ ነገ አምቡላ ማን ነገ አምቡሉ ጪፍኔውላ አዱኛ ነገ ጅራት ኑሌ ነገ አቀባና ነው የሚባለውና ያንን ክንውን ሲያደርጉ ያ ክንውን ማለት ለሁሉ በዘር ልዩነት ሳይኖር፣ በሃይማኖት ልዩነት ሳይኖር ፈጣሪ በመመስገን ብቻ በሴቶች የሚከበር አሰራ የሚባል ባህል አለና ዛሬ ከማርኬት ጋር ስናስተያየው ይሄ ህዝብ ጥንትም ጠዋትም የራሱ የሆነ ትልቅ እውቀት ያለው ህዝብ መሆኑ በሴቶች በኩል ለምን ይሄ ጉልቶ አይወጣም የሚል ቁጭት በውስጣችን እንዲያድር ስለሚያደርግ፣ ለዚህም ነው እስከ ዛሬ ድረስ አሁን እየተቀበሉኝ ናቸው። ትውልዱ እየተቀበለኝ ነው። ለዲያ ገረዶች ብቻ መያዝ የለባቸውን እሱን ማስተካከል አለብን። አሁን በጣም ሰፊ ተወርቶለት የማያልቅ ቢታይ የማይጠገብ ብዙ ታሪክ ያለው የኦሮሚያ ክልል እንዲሁም ደግሞ የኦሮሞ ህዝብም በባህልም በጣም ሀብት ያለው ነው እና ከዚህ ውስጥ አሁን ያለንበት እለት የሚከበረው የኢሬቻ አለ። የሆራ ፊንፊኔ ላይ እዚሁ አዲስ አበባ ላይ ይከበራል። እንዲሁም ደግሞ ሆራ አርሰዴ ላይ የቢሾፍቱ በደማቅ ሁኔታ የሚከበር በዓል ነው። ስለሱ በዓል ደግሞ ጥቂት እንላለን። በዓሉን ለማክበር እንዴት ተዘጋጅተዋል? ከእርሶ ጀምሬ ስለ በዓሉ ደግሞ የተወሰነ ነገር እናነሳለን። በዓሉን ለማክበር እንግዲህ በጣም ነው ተዘጋጀ ነው። እንደ ኦሮሚያ ቱሪዝም ኮሚሽን እኔም ከመስሪያ ቤቱ ጋር ነው፣ የራሴ የሆነ ባህላዊ ድርሻ አለኝ። ሌሎቹም በየድርሻቸው መስራት ከጀመሩ እኛ ከሁለት ወር በፊት ነው። ምክንያቱም እሬቻ ትልቅ የኦሮሞ ህዝብ የማንነት መገለጫ ነው። ብዙ እንግዶች ከውጭም ከሀገር ውስጥም የሚመጡበት ጊዜ ነው እና ከሌላው በዓል በጣም ለየት የሚለው እሱ ይህ ብዙ ህዝቦች ጥርቅም ነው። እጃችንን ከፍተን መቀበልና የሰላም የደስታ የአንድነት ያድርግልን በፊት ያቀርነው ሁሉ ስኬት በስኬታማ ተከናውኑልናል እና ቀጥሌን ደግሞ የሚናቅደውንም ፈጣሪ በሙሉ ስኬት እንድንጨርስ ጤናማ ያድርግን ብሎ ፈጣሪ መለመን ድሮ አባቶቻችን የዘራ የወለደንን ከብት ነው ምልቀረ እኛ ዛሬ ያለን እጃችን ላይ ያለውን ከብት ማመስገን ነው። እጃችን ላይ ያለውን ሀብት ማመስገን ነው። እኔ እስራኤል ስኬታማ ሆኖ ከሆነ ቲን ዘንድሮ ሰርቻለሁ። መጪ ደግሞ የበለጠ እንድሰራ የፈጠርከኝ አምላክ ሆይ ጤናዬን ሰተህኝ ጥሩ እንድሰራ ጥሩ ልቦና እንዲኖረኝ አንተ እርዳኝ ብለን ፈጣሪን መለመን ደግሞ ትልቅ ዋጋ አለው። በኮሪደሩም በከተማው ውበት በአባይም ብዙ ደስ የሚሉ ዓለም የሚያደንቀንና የሚደነቅ ስራዎች ተሰርተዋል እና እሬቻ ጎልቶ ሲወጣ ሌላም ከሌላ ህዝብ ጋር የሚመጣ ባህል አለ፣ እሱም ጎልቶ ሲወጣ አንድነታችን ነው። እንደ ኢትዮጵያነታችን ደግሞ እሬቻ የኢትዮጵያ ሆኖ ነው እንጂ ጎልቶ የሚወጣው የኦሮሞ ብቻ አይባልም ማለት ነው። እያንዳንዳችን ለእያንዳንዳችን የራሱን የሚወድ የሌላውንም እንዲያከብር የእያንዳንዳችን አንድ ላይ ሲሆን ደግሞ ጥንካሬያችንን ከግቢ የሚያደርስልን ስለሆነ እሬቻ ሁሉንም አቀፍ በማሆኑ እናከብረዋለን እናከብረዋለን። እሺ፣ ጥያቄያችንን ጨርሰናል። አዴ ሳራ ዱቤ በተለይ አሁን ይሄ የሬቻ በዓል በጣም በከፍተኛ ሁኔታ በኦሮሞ ህዝብ ዘንድ ቅድም እንዳሉት ሌሎችን ቢካተቱበትም የሚከበር ነው እና አያነ ከናፊ ሞ ኤርጋ በጋ ነጋንጌ ሰኔ ከንጀዱ አፋን ኦሮሞቲን ኤርጋ ከሰንደ ባርሶ ደንደሽ

አሜን። ገለቶማ እናመሰግናለን አዴ ሳራ ዱቤ። ተመልካቾቻችን ከባህል አምባሳደር ከሆኑት ወይዘሮ ሳራ ዱቤ ጋር ሰፋ ያለ ቆይታ ነው ያደረግነው። በባህል ረገድ እየሰሩ የነበሩትን ስራዎች፣ በቀጣይም ያሰቡትና ሌሎች ተያያዥ ጉዳዮችን ነበር ቆይታ ያደረግነው። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሆናል።